በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ዮሐንስ መጥምቅ ዘቀዳሚት አንድ አምላክ አሜን። በአብ ወወልድ ወመንፈስ ቅዱስ ስም እነሆ የመጥምቀ መለኮት ዮሐንስ ዜና ገድልና ታምራት የተሰጠው ክብር ሁሉ እንጽፋለን። ጸሎቱ በረከቱ ከሀገራችን ከኢትዮጵያ ከሕዝበ ክርስቲያን ጋር ይኑ ለዘላለሙ አሜን። የጥፋት ውሃ በመጣ ጊዜ በኖኅ ዘመን የሆነውን ወዳጆች ስሙ። የጥፋትም ውሃ በዘነበ ጊዜ የአዳምና የሔዋን አጽመ ደመናት አጽም ደመና ተሸክማ ወስዳ በገነትና በኢየሩሳሌም መካከል አስቀመጠቻቸው። ደመና ያስቀመጠችበት ምድር ደፈነችው። መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ በዚህ ወደዚህ ዓለም መጥቶ በሚያስተምርበት ጊዜ እንዲህ አለ፣ እኔን የሚያገለግለኝ ሁሉ አባቴ ያከብረዋል። ዳግመኛም እንዲህ አለ፣ አባቴ ከዚች ሰዓት ነፍሴን አድናት፣ ከዚች ሰዓት ነፍሴን አድናት። ነገር ግን ስለዚህ መጥቻለሁ፣ ከዚችም ሰዓት ደርሻለሁ። ያን ጊዜ ይህንንም ባለ ጊዜ ባለ ጊዜ ቀኝ እግሩ በአባታችን በአዳም ራስ ላይ ቆሞ ነበር። ያን ጊዜ አዳም በሲኦል ውስጥ ያሉትን ሁሉ፣ አቤቱ ጌታችን መድኃኒታችን አንተው እንዳልክ፣ ማረን፣ ይቅር በልን፣ እኛንም ለማዳን አይልህን አንሳ አቤቱ መልስን መልሰን፣ ፊትህንም አብራለን፣ ፊትህንም አብራለን፣ እኛም እንድናለን። እንሆ የብዙዎች ኀጢአት ይቅር ብለህ ያስተሰርክላቸው አንተነ ዘማውያንንም አንጽንተ ድንግል ያደረካቸው አንተነህ። በአንዲት የእምነት ሃይማኖት ሽፍተውንም ወንበዴውንም ከገነት ውስጥ የሚያስገባህ አንተነ አሳዳጅ ተቃዋሚ የነበረውንም የወንጌል ሰባኪ ያደረክ፣ ብዙዎችን በኀጢአት ማሰሪያ የታሰሩትን የፈታቸው አንተነህ። በትልቁ አይልህና በቸርነትህ በኀጢአት የወደቁትንም አነሳቸው። ለእያንዳንዱም በጣፈጠችው አንደበት ሸክማችሁ የከበደ ሁሉ ወደ ኔኑን ያሳርፋችኋለሁ አልካቸው፣ እያሉ ፈጣሪያቸውንም ለመኑ። ለአባታችን ለአዳም በሰጠው ተስፋ መሰረት ጌታችን ኢየሱስ ክርስቶስ በክቡር መስቀሉ ላይ መከራን ሁሉ ተቀበለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአዳምና ለልጆቹ የሰጠውን ተስፋ ይፈጽም ዘንድ ከሰማይ ሰማያት ወርዶ በሁለት ወገን ድንግል ከምትሆን ከቅድስት ድንግል ማርያም ተወልዶ በጠቅላላው ሕገ ስጋን ፈጽሞ በሞቱ ዓለምን አድኖ አዳምና ሔዋንን ከነ ልጆቻቸው ከሲኦል አውጥቶ ሞትን ሽሮ አጥፍቶ ከሙታን ተለይቶ በሦስተኛው ቀን ከተነሳ በኋላ ደቀ መዛሙርቱንም እንዲህ ያላቸው፣ እነሆ እኔ የአባቴ ተስፋ ለእናንተ ልክላችኋለሁ፣ እናንተ ግን ካርያም ኃይልን እስክትለብሱ ድረስ በኢየሩሳሌምም ተቀመጡ። ከዚህም ከዚህ ከዚህም አትውጡ አላቸው። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ በሶስቱ ሰማያት በገነት ውስጥም ለመጥምቁ ዮሐንስ የሰጠውን ክብር፣ ጸጋ የሚያስተምራቸው ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ እኛ ደቀ መዛሙርቶቹ ሐዋርያት ከጌታችን ከኢየሱስ ክርስቶስ ጋር በደብረ ዘይት ተሰበስበን በተቀመጥን ጊዜ ጌታችን ኢየሱስ ክርስቶስን እንዲህ ብለን ለምን ነው የታችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከአንተ መንፈቅ ተቀድሞ ወንጌልን ያስተማረ እጁን በላይ በላይህ ላይ ጭኖ ያጠመቀ በስም በማስተማር አንገቱን በሰይፍ የተቈረጠው ለዘመድህ ለመጥምቁ ቅዱስ ዮሐንስ የሰጠውን ክብር ታስረዳን ዘንድ እንለምናለን። በስምህ ደሞ ስለመፍሰሱ አንተ ራስ በማይሻር ቃል ሶስቱ ሰማያትን ርስት ርስት ጉልት አድርጌ ሰጥቼዋለሁ ብለህ ነግረህናልና፣ ስለዚህም በምን አይነት ክብር እንደ ከ እንዳከበርከው ምን አይነት ቦታም እንደሰጠው ታሳየን ዘንድ እንወዳለን። ዳገኛ አባቱ ዘካርያስም፣ እናቱ ኤልሳቤጥ፣ መጥምቁ ዮሐንስ ያሉበትንም ተድላ ደስታ የገቡበትንም ሶስቱን ሰማያትን በሦስተኛው ሰማይ ውስጥም ለመጥምቁ መለኮት ቅዱስ ዮሐንስ የሰጠኸውን ተድላ ደስታ ክብር ማየት እንንፈልጋለን፣ በማለት ደቀ መዛሙርቱን ፈጣሪያቸውን ለመኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለንጹሐን ሐዋርያቶቹ እንዲህ በማለት መለሰላቸው። ከእናንተ ከንጹሐን ወንድሞቼ ወዳጆቼ የምሰራችሁ የምሰውራችኋ የምደብቃችሁ ነገር የለም። የለመናችሁኝንም ሁሉ እፈጽምላችኋለሁ። ስላጠመቀኝም ስለ ዮሐንስም የጠየቃችሁኝን ማሳያችሁ ዘንድ እንሆላለውኝ አላቸው። ወዲያውኑም ብርህት ደመና ጠቅሶ እንድትመጣ አዘዛት። ደመናዋ ፈጥና መጣችና ከጌታችን ፊት ቆመች። ብርሂት ደመኗን በቀረበች ጊዜ ጌታችን ኢየሱስ ክርስቶስ መጀመሪያ በፊታችን ከደመናዋ ላይ ተሳፈረ። እኛም ደቀ መዛሙርቱ በኋላው ተሳፍርን። ክብርት ደመኗም ላይ ሁላችንም ደቀ መዛሙርቶቹ እንደ እንደተጫን ከውስጣችንም ማንም እንዳልቀረ ባወቅንና በተረዳን ጊዜ ሁላችንም ሐዋርያቶች በደመና ላይ ከተቀመጠን በኋላ ያች ደመና ተሸክማ ከአንደኛዋ ሰማይ ያደረሰችን፣ ከዚያም እስከ ሰባቱ ሰማያት አወጣችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰባቱ ሰማያት አውርዶ ከአራተኛዋ ሰማይ ውስጥ አገባን። በዚያም አልተወንም፣ ወደታች አውርዶን ከሶስተኛዋ ሰማይ ውስጥ አግብቶ ከመካከሏ አቆመን እንጂ በዚያም ባስገባን ጊዜ ከውስጡ አቆመን። ከቦቷ ማማርና ከተሏ ከደስቷ ብዛት የተነሳ እያደነቅን ሳለን አባቱ ዘካርያስ፣ እናቱ ኤልሳቤጥ መጥመቀ መለኮት ዮሐንስን አያቸው። እነሱም ፍጹም የብርሃን ልብስ ተጎናጸፈና እንደ ፀሐይ ያበሩ ነበረም እንደ ፀሐይ ያበሩ ነበር ያበሩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ዮሐንስን በመካከላችን አባቱ ዘካርያስን በቀኝ በቀኛ በቀኛችን እንዲቆም በቀኛችን እንዲቆም አዘዛቸው። ገኛም የጌታችን ደቀ መዛሙርቶች ከሊቀ ሐዋርያት ጴጥሮስ ጀምሮ እስከ መጨረሻው ማቲያስ ያለን ሁላችንም በማዕረጋችን ተርተውን ቆምን። ጌታችን መድኃኒታችን ኢየሱስ ክርስቶስን ከሦስቱ ሰማያት ውስጥም በፊትው በፊታችን እየተመላለሰ ለዘመዱ ለመጥመቀ መለኮት ዮሐንስ የሰጠውን የሶስቱ ሰማያትን ዳር ድንበር ውስን ከየት እስከየት ድረስ እንደሆነ በውስጧም ያለውን ተድላ ደስታ እንዲህ በማለት የነግረን ጀመር። ሰው ሁሉ እንደተቻለው መጠን በዚህ ዓለም እጁን በላዩ ላይ ጭኖ ያጠመቀኝን የዮሐንስን መታሰቢያ የሚያደርግ በስሙ የተማጸነ ስሙን አማላጅ ያደረገ ሁሉ ከዚች ከሶስቱ ሰማያት ውስጥ ገብቶ በተላ በደስታ በክብር ከመቀመጡ ዮሐንስ ጋር ይኖራል ከመጥምቁ ዮሐንስ ጋር ይኖራል ብሎ በእውነት ነገረና ጌ የጌታችን ወንድም ሐዋርያ ያዕቆብ እንዲሁም በማለት አስረዳችኋለሁ። ይህንንም በሦስተኛው ሰማይ ውስጥም ለመጥመቀ መለኮት ቅዱስ ዮሐንስ የተሰጠውን ጸጋ፣ ክብር ከሰው አንደበት የሰማን ሳይሆን እርሱ የራሱ ጌታችን መድኃኒታችን የኢየሱስ ክርስቶስ ሁላችንም ሐዋርያቶችን በደመና ጭኖን ወደ ሰማይ አውጥቶን በሦስተኛው ሰማይ ውስጥ አቁሞን ለዮሐንስ የሰጠውን ጸጋ፣ ክብር በዓይናችን ማየታችን፣ በጆሮአችን መስማታችን እኔ ምስክር ነኝ። ከአንድ ከአንደኛው ሰማይ አንስቶ እስከ ሰባተኛው ሰማይ ሰማያት አውጥቶ አውጥቶን አሳየን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰባቱ ሰማያት ካሳየን በኋላ ወደ ሦስተኛው ሰማይ አወረደን። ከእኛም ጋር ከሰባ ሁለቱ አርድእት ውስጥም የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል የጻፉ ማርቆስና ሉቃስ አብረውን ነበሩ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከወንበሩ ላይ ተነስቶ በፊታችን ቆመ። ሊቀ መላእክትም ከመጀመሪያው ከሊቀ መላእክት ቅዱስ ሚካኤል እስከ መጨረሻው ሳዳካኤል ሳድካኤል ላይ ያሉትንም ጠራና ከሶስተኛው ሰማይ እኛ ካለንበት እንዲመጡ አዘዛቸው። እኛንም ደቀ መዛሙርቶችን ከአባታችን ከሊቀ ሐዋርያት ጴጥሮስ እስከ መጨረሻው ማቲያስ ድረስ ሁላችንም በስም በስም በስማችን ጠራንና እንዲህ በማለት ጌታችን ነገረን። እናንተ ንጹሐን ክቡራን፣ ወዳጆች ሐዋርያት ያለ ዘራ በዚህ ከቅድስት ድንግል ማርያም ስለመወለዴ መጠመቄንም ከባለም መከራ ስለመቀበሌ መከራም ስለመቀበሌ ስለ ማስተማሬ እጅ እግሬንም ተቸንክሬ በመስቀል ተሰቅዬ ለመሞቴ ወደ መቃብርን ለመውረዴ በተቀበርኩ ከሶስተኛው ቀን ሙስና መቃብርን አጥፍቼ ለመነሳቱ ለመነሳቴ ሁሉ ምስክሮቼ ናችሁ። አሁንም ከዚህ አምጥቼ ከሶስተኛው ሰማይ አውጥቼ ከውስጧ አቆማ አቆሚያችሁ በሶስተኛው ሰማይ ውስጥም ያለውን ሀብት ክብር ለወዳጄ ለቅዱስ ዮሐንስ የሰጠውትን ጸጋና ክብር በዓይናችሁ ማሳየቴ ምስክር ትሆኑ ዘንድ ነው። ሰው ሁሉ እንደ ችሎተው የወዳጄ የዮሐንስን ዝክር በምድር ቢያደርግ ባጠመቀኝ በቅዱስ ዮሐንስም ለነዳያን ምጽዋትን የሰጠ፣ ለቤተ ክርስቲያን ጧፍ የተጣታን ሻማ መባ የሰጠ፣ የገሉ መጽሐፍ ጽፎ ወይም አጽፎ ለቤተ ክርስቲያን የሰጠ ሰው ሁሉ ሰው ሁሉን የመድኃኒታችሁ ኢየሱስ ክርስቶስ አማኔ ሕያዋን በማለት በማይበለው በማይሻረው ቃሌ እውነት እውነት እላችኋለሁ የወዳጄ ዮሐንስን መታሰቢያ የሚያደርገውን ሰው ሁሉ በሦስተኛው ሰማይ ውስጥ ያለውን የብርሃን አዳራሽ ሰጥቼ እስከ ሰላለም ድረስ በተድላ በደስታ አኖረዋለሁ። ከዚች ከሦስቱ ሰማያት ከመድረሳቸው በፊት ጻድቃን ሰማዕታት፣ የተመረጡ ሰዎች አጣን ሁሉ በአንድነት ተሻግረውት የሚመጡ የእሳት ባህር አለ። የወዳጄ ዮሐንስ ስም የሚጠሩ መታሰቢያውን የሚያደርጉ ዝክሩን የሚዘክሩ ሰዎች ሁሉንም ኃጢአተኞች ቢሆኑም የወዳጄ ዮሐንስም መታሰቢያ ስላደረጉ ባህረ እሳትን ረግጠው የሚሻገሩበትም የወርቅ ጫማ በእግራቸው አድርጌላቸው የእሳቱንም የሳቱንም ባህር ዋይተው በመካከሏ አልፈው የሚሻገሩበትም የብርሃን መርከብ እሰጣችኋለሁ። አለን እኛም ደቀ መዛሙርቶቹ ጌታችን እንዲህ በማለት ጠየቅ ነው። ዮሐንስ መታሰቢያው የሚያደርጉ በብርሃኑ መርከብ ተሻግረው የሚመጡት የሰዓት ባህር ርዝመትንና ስፋትን ምን ያህል፣ ወደታችስ ጥልቀቷ ምን ያህል እንደሆነ ንገረን። እኛም በዓለም እየዞርን በምናስተምርበት ጊዜ ለሰው ሁሉ እናስረዳቸው ዘንድ ሰው ሁሉ ነፍሳቸውን ከስጋቸው ተለይታ ወደዚህ በመጣች ጊዜ መከሯዋን ተረድተው ፈርተው በስጋቸው ጽድቅን እንዲሰሩ አልነው። ጌታችን ኢየሱስ ክርስቶስም ለሐዋርያቶች እንዲህ በማለት መለሰልን፣ ወዳጆቼ፣ ወይ የምነግራችሁን ስሙኝ። ወደ ታች የሰዓቱ ባር ርቀቱ ጥልቅነቱ በመልአኩ ክንድ አንድ መቶ አርባ አራት ክንድ ነው። የመላኩ ክንድ በሰው አንድ መቶ አርባ አራት ክንድ ይሆናል። ከዳር እስከ ዳር ስፋቱ በመልአኩ ክንድ አንድ መቶ አርባ አራት ክንድ ነው። የወዳጄ ዮሐንስን መታሰቢያ የሚያደርግ ዝክሩን የሚያዘክር ስሙን የሚጠራ ይህንን ባህር እሳት ተሻግሮ የሚመጣበትን የብርሃን መርከብ እሰጠዋለሁ። ሰው ሁሉ ደችሎታው መጠን በምድር ላይ ሳለ ያጠመቀኝን የወዳጄ ዮሐንስን ዝክር የዘከረ ለተራበ በስሙ ቁራሽ እንጀራ ያበላ ቀዝቃዛዋ ለተጠማ ያጠጣ የገሉ መጽሐፍ የጻፈ ሰው ሁሉ ወደ ባህር ሲወርድ ይወርድ እንኳን የሰዓት ባህር ገላቸውንም ለመታጠብ እንዳ እንዳሞቁት ውሃ በጣምም ሳይቀዘቀዝ በጣምም ሳይፋጅ መካከለኛ ለብ ያለ ውሃ ይሆንለታል። የዮሐንስ መታሰቢያ የሚያደርግ ሰው ሁሉ ከእሳት ባሕር ውስጥ እስከ ሰላሳ ክንድ ደርሶ ጠልቆ ቢገባና ቢወርድ አያቃጥለውም። ፈጽሞም የሞቀና ፈጽሞ የቀዘቀዘ ሳይሆን እንደ መታጠቢያ ቤት ይሆንለታል። ከውስጧም ቆሞ ገለውንም ይታጠብበታል እንጂ አያቃጥለውም። ሰውነቱም ታጥቦ ከነጻና ከጨረሰ በኋላ መላእክት የሲኦልን በረሃው የወርቅ ጫማ አጫምተው አጫምተውት በበረሃን መርከብ የሲኦልን ባህር አሻግረውት ወደዚህ ዮሐንስ ካለበት አዳራሽ ከሦስተኛዋ ሰማይ ውስጥ አስገብተውት ያስቀምጡታል። እውነት እንጂ ሐሰት፣ ጽድቅ እንጂ ኃጢአት በማይናገረው ቃሌ እኔ ፈጣሪያችሁ በንጹህ አንደበቴ ስለዚህ እንደዚህ እንዲህ እላችኋለሁ ሰው ሁሉ በሰራው ኃጢአት ወደ ሲኦል ውስጥን ቢወርድ የወዳጄ የዮሐንስን ዝክር አዘክሮ ቁራሽ እንጀራ በስሙ ለድሃ ምጽዋዕት የሰጠና ያበለውን የሰው መላየት ከሲኦል በረሃ አውጥተውት ከዚች ከሶስቱ ሰማያት ሰማያት ያመጡት ዘንድ አዛችኋለሁ። የዮሐንስም ምርኮ ስለሆነ በሰጠውት ቃል ኪዳን ወዳጄ ዮሐንስ ከሲኦል ባህር ውስጥ ይገቡ ዘንድ አይተዋቸውም። ቸር ማሪ ቅርባይ ከሆነው ከሰማያዊ አባቴ ፊት ደርሳ ከመስገዷ በፊት ነፍሷ ብርት ብሬት ጽድሊት ሆና ጽድሊት ሆና ወደ እኔ እንድትመጣ አድርጋታለሁ አለን። መድኃኒታችን ይህንን ቃል ከነገረም በኋላ እንዲህ አለን፣ ለወዳጄ ቅዱስ ዮሐንስ በሶስተኛው ሰማይ ውስጥ የሰጠሁትን እንዳሳየኋችሁ በሶስተኛዋ ገነት ውስጥም የሰጠሁትንም ታዩ ዘንድ ተነሱ አለን። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወስዶ ከሶስተኛዋ ገነት ውስጥ ካለው ተክል መካከል አቆመን። በዚያችን ቦታ ባቆምን ጊዜ ከገነት ውስጥ ካለው የፍሬዋ የፍሬው መዓዛ ብዛትና ከጣዕሙ የተነሳ ሰውነታችንም ተደሰተች፣ በጣምም አድርጋት ነፍሳችን ዘረሰከረች። አትክልቶቹ ሁሉ በጠቅላላው ከታች እግራቸው ከአንስተው እስከ ጫፍ ራሳቸው ድረስ ፍሬን የተሞሉ ነበሩ። ስማቸውም ገውዝ፣ ለውዝ፣ ሰፈረዘል ቀናንሞስ፣ ብርቱካን፣ ሎሚ፣ ኮክ፣ ጽጌረዳ፣ ሪኮ፣ ምንታሬ፣ በኩረ ሎሚ ሁሉ ነበሩ። ከውስጧም ያለውን ተድላ ደስታ የሸተዋንም መዓዛ የሰው አንደበት ተናግሮ መፈጸም አይቻለውም። እኛም የመልክቷን ነገር በጣም አደነቅ የመልክምነቷን ነገር በጣም አደንቅ ነው። ሐዋርያው ቅዱስ ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት ጠየቀው፣ ጌታዬ ሆይ፣ ለወዳጄና ላጠመቀ ለቅዱስ ዮሐንስ የሰጠውን በሶስቱ ሰማያት ውስጥ ያለውን ተድላ ደስታ እንዳሳየን እንደነገርከን በገነት ውስጥ ያሳየን የፍሬውን መጠን ብዛቱን ንገርን። ተምሩም፣ ወይኑም፣ ታምሩም፣ ወይኑም ምን ያህል ዘለላ እንዳላቸው አንዱ ዘለሏም ምን ያህል ፍሬ እንደሚያፈራ አስረዳን አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቶች እንዲህ አላቸው፤ እኔ ከእናንተ ከንጹሐን ወንድሞቼ የምደብቃችሁ ነገር እንደሌለ በእውነት እነግራችኋለሁ። እናንተም ልብ በማለት እኔን የነገርኳችሁ የነገርኳችሁን በልቦናችሁ ጆሮ ስሙኝ፤ ቁጥራቸውም እነግራችኋለሁ ለእያንዳንዱ ለእያንዳንዱ ተምር አስር እልፍ ቅርንጫፍ አለው። ለአንዱም የወይን አረግ አስር እልፍ ዘለላ አለው። ለእያንዳንዱ ዘለላ አስራ ሁለት እልፍ ፍሬ አለው። የአንዱ አጽቅ ፍሬ ሰባት ጋን ይሞላል። አንዱ በለስም አስር እልፍ ፍሬው አለው አስር ፍሬ አለው። የአንዱ የበለስ ፍሬ ሶስት ሰው ያጠግባል። እንደዚሁም አንዱ የስንዴ እግር አስር አስር እልፍ ፍሬ አለው። አንዱ ቅንጣት አንዱ የወፍጮ ቋት ይሞላል። ለእያንዳንዱ የአትክልት ፍሬ አስር እልፍ አበባ አለው። የእያንዳንዱ አትክልት ፍሬ ርዝመቱ በሰው ቁመት ልክ ነው። እንደዚሁም ለመ ለኩምታሬው ለኩምታሬው አስር እልፍ ፍሬ አለው። እናንተ ንጹሐን ቅዱሳን ወንድሞች ሆይ፣ እኖ ስለምንታምን ስለመታመንና ስለ ንጹሕ ወዳጅና አገልጋይ ቅዱስ ዮሐንስ ይህንን ሁሉ አሳየዋችሁ፣ በሦስቱ ሰማይ ውስጥም የሰጠውትን ክብር አስረዷችሁ፣ በሦስተኛዋ ገነት ውስጥም የሰጠውትን ፍሬ ክብር ጸጋ ሀብት ተመልክታችሁ እነሆ ሰው ሁሉ በምድር ላይ የወዳጄ የዮሐንስን መታሰቢያ እያደረገ ሰው ሁሉ ይህንን የገነት ፍሬ በነፍሱ እየተመገበ በተላ በደስታ ካጠመቀኝ ከወዳጄ ከቅዱስ ዮሐንስ ጋር ከዚህ ይኖራል። በባህርም አምላክነቴ ከልቡናዬ ምንጭ ውስጥም አውጥቼ እውነት በእውነት እኔን ነግራችኋለሁ። የወዳጄ ቅዱስ ዮሐንስ ዝክር የሚያዘክረውንም ሰው ሁሉ በስሙ መልካም ስራንም በምድር የሰራውን ሁሉ ሰማያዊ ኢየሩሳሌምን እሰጠዋለሁ። ወደ ሲዮልም ይገቡ ዘንድ አልተዋቸውም። ለወዳጄ ቅዱስ ዮሐንስ የሰጦትን የብርሃን መርከብ ባህር እሳትን ተሻግረው በገነት ውሃም ታጥበው ከኀጢአታቸው ነስተው በሰው ልብ ያልታሰበውን የሰው አይን ያላየውን የሰው ጆሮ ያልሰማውን እግዚአብሔር እግዚአብሔር አብ ለምወዳቸው ለቅዱሳን ወዳጆቼ ያዘጋጀውን የዘላለም ሕይወት ይወርሳሉ እንጂ በፊቴ መንገዴን የጠረገ የጠረገ ከእኔ ተቀድሞ መንፈቅ ያስተማረውን የሰባኪ ንስሐ ዮሐንስን መታሰቢያ ዝክር የሚያደርግ ሰው በእውነት ንዑድ ክቡር ነው። እውነት በእውነት እነግራችኋለሁ። የወዳጄ ቅዱስ ዮሐንስን ዝክር የሚያዘክር ስሙን፣ የሚጠራውን በዓሉን የሚያከብረውን ሁሉ በሦስተኛዋ ሰማይ ውስጥም ያሳዩችሁን የብርሃን አዳራሽ እሰጠዋለሁ። የሐዋርያው አለቃ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ እንዲህ በማለት ጠየቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ፣ የወዳጄ ዮሐንስም መታሰቢያ የሚያደርጉ ሰዎች ለወዳጄ ዮሐንስ በሰጠሁት የብርሃን መርከብ ተሳፍረው ባሕር እሳት ተሻግረው ወደ ሦስተኛዋ ሰማያት አዳራሽ ውስጥ ይመጣሉ አልከን። ጌታችን ሆይ ላጠመቀ ለወዳጄ ለቅዱስ ዮሐንስ ስለሰጠው የወርቅ የብርሃን መርከብ በምድር መታሰቢያን የሚያደርገውን ሁሉ ባህርሳትን ተሻግረውበት የሚወጡበት፣ ስለዚህ የወርቅ የብርሃን መርከብ ታስረዳን ዘንድ እኛ እንወዳለን። ለመሆኑም ይህ ይህ የብርሃን መርከብ ምን ያህል መቅዘፊያ መሪ አለው? ስንትስ መቅዛፊዎች አሉ? ስንትስ መብራት አለው? የታችን መድኃኒታችን ለአዋርያት አለቃ ለጴጥሮስ እንዲህ በማለት መለሰለት። ወዳጅ አገልጋይ ቅዱስ ጴጥሮስ ወይ፣ ከአንተም ከወንድሞች ከወዳጆች ከንጹሐን አዋርያቶች እኔ የምደብቃችሁ ነገር የለም፣ የለመናችሁኝ ሁሉ ነግራችኋለውን እንጂ እኔ ከእኔ የፈለጋችሁት ሁሉ ለወዳጄ ቅዱስ ዮሐንስ በሰጠሁት በብርሃን መርከብ ውስጥ ያለውን ሁሉ አስረዳችኋለሁ። ለአንዱ የብርሃን መርከብ ሰባት መቅዘፊያ መሪ አለው። በእያንዳንዱ መሪ ልክ ሰባት ቀዛፊዎች አሉት። ለእያንዳንዱ መሪ ሶስት ሶስት መብራት አሉት። ሰባት ማብሪያ አለው። ለእያንዳንዱ መቅዘፊያ ሰባት መብራት አለው። ሰባቱ የቀንዲል መብራት ነው። በቅዱስ ዮሐንስ ስም በምድር ለቤተ ክርስቲያን መብራትን ለሰጡ ሰዎች ሁሉ ያበራላቸዋል። ነፍሳቸውም ከስጋቸው ተለይታ ወደ እኔ በምትመጣበት ጊዜ የሲኦል ጨለማ እንዳያስጨንቃቸው በብርሃኑ መርከብ ተሳፍረው በሚመጡበት ሰዓት ይህ በመርከቡ ውስጥ ያለውን መብራት በፊት በፊታቸው ያበራላቸዋል። ቸሪ ቅርባይ መሐሪ ከሆነው ከባሕሪ አባቱ ከባሕሪ ከባሕሪ ወቱ ከመንፈስ ቅዱስ ከእኔም ዘንድ ደርሶ ከሰገደና ደእጅ ከነሳ በኋላ ትርላ ደስታ ከሞላበት ወደ ሶስተኛዋ ሰማይ ወርዶ ላጠመቀ ለቅዱስ ዮሐንስ በሰጠሁት የብርሃን አዳራሽ ውስጥ ገብተው በተላ በደስታ እስከ ዘላለም ይኖራሉ። ወንድሞቸው የቅዱሳን ቅዱሳን ንጹሐን ለሆናችሁ ወዳጆቻ ሐዋርያት እንሆ ለወዳጄ ለቅዱስ ዮሐንስ መጥምቅ በሦስተኛይቱ ሰማይ ውስጥ የሰጠሁትንም ተላ ደስታ ሁሉ እንሆ አስረዷችሁ። በእውነት ነገር ነገርኳችሁ። እውነት በእውነት እነግራችኋለሁ። ለሴቶችም ከወለዱት ሁሉ መጥምቀ መለኮት ቅዱስ ዮሐንስ የሚበልጠው የለም ብዬ እኔ ፈጣሪያችሁን ጌታችሁን በእውነት ነግራችኋለሁ። እናንተም ስለመጥምቁ ቅዱስ ዮሐንስ ያያችሁትንም የነገርኳችሁን ሁሉ በዓለም ሁሉ እየዞራችሁ አስተምሩ፣ ስበኩ። ሰው ሁሉ በምድር መታሰቢያውን አድርጎ ከዚህች ከደላ ከደስታ ቦታ ይምጣ ይገባ ዘንድ አስተምሩ እላችኋለሁ። ሰው ሁሉ ባጠመቀኝ በቅዱስ ዮሐንስ ስም በብዙ በብዙ ፈንታ ትንሽ ቁራሽ ግማሽ እንጀራ ቀዝቃዛ ውሃ ለድሀ ምጽዋት ቢሰጥ እኔ አብዝቼ ሞልቼ አትረፍርፌ ሰጥዋለሁ፣ ፍጹም መንግሥተ ሰማያትም አውርሰዋለሁ አለን። ጌታችን ጌታችን ኢየሱስ ክርስቶስ ዘመዱ ስለሆነ ስላጠመቀው ዮሐንስ ክብርን ጸጋን ይህንን ሁሉ ካለን ካለንና ካሳየን ካስረዳን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባወጣችን ደመና ላይ በፊታችን ተሳፈረ። እኛም ደቀ መዛሙርቶቹ ከእርሱ ጋር በኋላ ከደመና ላይ ተሳፈር። ከዚህም በኋላ ወደ ምድር አውርዶ ከደብረ ዘይት አደርሶን በዚያም ማስቀመጠን እኛንም ከዚያ አድርሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ ጋር ቆሞን ጸሎት ጸልዮ በግልጽ ተባረከን። እኛም የባህሪ ምስጋና ቀረብንለት፣ የባህሪ ስግደትን ሰገድንለት ስላጠመቀውና ስለወዳጁ ስለቅዱስ ቅዱስ ስላሳየን ስለሰጠው ጸጋና ክብር ፈጽመን በጣም አደንቅ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ትቶት በታላቅ ክብርና ምስጋና ወደ ሰማይ አረገ። የጌታችን ወደ ወንድም የሆንክ እኔ የሐዋርያው ቅዱስ ያይቆ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ደቀ መዛሙርቶችን ወደ ሶስተኛዋ ሰማይ አውጥቶ ጌታችን ካሳየን እኛም በዓይናችን ካየነው ለይ በዓይናችን ካየነው ላይ አንዲት ቃል አልቀነስኩም፣ አንዲት ቃልም አልጨመርኩም። እኔም ለመጥምቁ ቅዱስ ዮሐንስ በሶስቱ ሰማያት በሶስቱ ገነት ውስጥ ከተሰጠው ጸጋና ክብር ካየሁት ላይ አልቀነስኩም፣ አልጨመርኩም። እኔም በዓይኔ ያየሁትን በጆሮዬ የሰማሁትን ጌታችን ኢየሱስ ክርስቶስ ለወዳጄ ለቅዱስ ዮሐንስ የሰጠውን ክብር ሁሉ ጻፍኩላችሁ እንጂ ይህንንም ባየሁት በተመለከትኩት መጠን ልክ ልነገርኳችሁ እንጂ። እናንተ የእግዚአብሔር ወዳጆች፣ ቤተሰቦች፣ ሕዝበ ክርስቲያን በሙሉ ሆይ በሶስቱ ሰማያት ውስጥ ለመጥምቁ ቅዱስ ለመጥምቁ ለመጥምቀ መለኮት ቅዱስ ዮሐንስ ስለተሰጠው ክብር ስላየት ጸጋና ክብር እንዲህ በማለት ነግራችኋለሁ። እልፍ አይላፋት ዓመት ከዚህም በዚህ ዓለም በተድላ በደስታ ከመኖር አንዲት ሰዓት አንዲት ደቂቃ ላይ ቅዱስ ዮሐንስ በተሰጠው አዳራሽ ውስጥ በአንድ እግር መቆም ይሻላል በማለት ነግራችኋለሁ። ነቢዩ ዳዊት እንዲህ በማለት በመዝሙር ትንቢት እንደተናገረ እልፍ አእላፋት ዓመት በምድር ላይ በተድላ በደስታ ከመኖር በእግዚአብሔር ቤት ውስጥ አንድ ቀን መቆየት ይሻላል ብሏል። ዳገኛ ምንያ ዋሪው ቅዱስ ያዕቆብ እንዲህ ይላችኋለሁ ለሰው ሁሉ ለሰው መላ ዘመኑ ሁሉ በተላ በደስታ ከሚኖር በመጥምቁ ቅዱስ ዮሐንስ ቤት ውስጥ የእግር መረገጫ ያህል መኖር ይሻለዋል ብዬ በእውነት እነግራችኋለሁ። ዳግመኛውን ዳዊት በመዝሙር እንዲህ አለ፤ እግዚአብሔር ፈጣሪያቸውን በሕግ አምልኮት የሚሹት የሚፈልጉት ሰዎች ንዑዳን ክቡራን ናቸው። አንተ ግን ሁሉንም ትተህ ሐሳዊን ሐሳብን ሁሉ ለእግዚአብሔር አሸክመው። ምን እባላለው ምን በላለው ምን ጠጣለው ምን ለብሳለው ብለህ አታስብ። እርሱ ፈጣሪ አስበልሃል ብሏል። በኃጢአት ኑሮ በንሳ ከፈጣሪው የሚታረቅ በደለኛ ኃጢአተኛ በደለኛ ስለ አንድ ሰው በእግዚአብሔር መላእክት ፊት በጣም ተድላ ደስታ ይሆናል ነቢዩ ሕዝቅኤልም በትንቢቱ መጽሐፍ እንዲህ እንዳለ አጢአተኛው በንስሐ ከፈጣሪው ታርቆ እስከሚመለስ ድረስ እግዚአብሔር አምላካችን አጢአተኛውን በአጢአቱ እንዳለ እንዳለ መሞቱን አይፈልግም፣ በንስሐ ታርቆ ወደ እሱ እንዲመለስ እንዲገባ ነው እንጂ። ስለዚህ ወንድሞች በፍጹም ሕሊናችን በጥቡ ልቦናችን እግዚአብሔር አምላካችን እንውደደው። ቅዱሳን መላየቶችን፣ ጻድቃን ሰማዕታት ሁሉ በዚህ ዓለም በምድር ሳለን ወዳጅ እናድርጋቸው። በሚመጣውም ዓለም ወዳጆቻቸውን ያደረጉን ያደርጉን ዘንድ መታሰቢያቸውን እናድርግ ይልቁንም በይበልጥ የመጥምቀው መለኮት ቅዱስ ዮሐንስ መታዘቢያውን እናድርግ። ጌታችን ኢየሱስ ክርስቶስ ላጠመቀው ዮሐንስ የሰጠውን ጸጋ ክብር ለማንም አልሰጠውም። በሰማይ ላሉ መላእክትም ቢሆን ለምድራዊያን ጻርቃን ሰማታት ቢሆን እንደ መጥምቁ ቅዱስ ዮሐንስ ጸጋ ክብር የሰጠው የለም። እሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻረው ቃለው በንጹሕ አንደበቱ እንዲህ በማለት መስክሩለታል። ሴቶችም ከወለዱት መጥምቀ መለኮት ቅዱስ ዮሐንስ የሚበልጠው የለም፣ በመንግስቱም ግን በልደቱ የሚያንሰው ይበልጠዋል እንዳለ ስለዚህም እኛ እንደታቻልን መጠን በመጥምቀ መለኮት ቅዱስ ዮሐንስም ቤተ ክርስቲያን መባ እንስጥ። በሚመጣውም ዓለም መጥምቀ መለኮት ቅዱስ ዮሐንስ በተሰጠው ቃል ኪዳን በፈጣሪ ፊት ስለ ነፍሳችን ምረት ድህነት ይለምንልን ዘንድ ነፍሳችን ከዚህ ዓለም በምትፈልስበት ጊዜ በፈጣሪው በእግዚአብሔር ፊት ስለ እኛ ይማልድልን ዘንድ በመጥምቀው ቅዱስ ዮሐንስም ለነዳያን ምጽዋት እንስጥ። በዚህም ዓለም ከሥጋዊ መቅሰፍት እንዲሰውረን እንዲያድነን በውዲያኛውም ዓለም ከነፍሳችን መከራ እንዲያድነን የዮሐንስ ስም ጠርተን መታሰቢያውን እናድርግ፣ ዝክሩንም እናዝክር። በመጥምቀ መለኮት ቅዱስ ዮሐንስ ቃል ኪዳን እንማፀን። እኔ ሐዋርያው ቅዱስ ያዕቆብ ስለ መጥምቀ መለኮት ቅዱስ ዮሐንስ ክብር በዓይኔ አየሁትን በጆሮዬ የሰማሁትን ሁሉ ነገርኳችሁ። እናቶቼና አባቶቼ ወንድሞቼና እህቶቼ ሆይ ልብ በማለት በልቦናቸው አስቡት። ነገሥታት መኳንንት ይፈልጓችኋል በማለት አስጨንቀው አስጠብበው የፍጥኝ አስረው የዚህ ዓለም ወታደሮች ጭፍሮችን በያዟችሁ ጊዜ ምን አይነት መደንገጥ፣ ምን አይነት ፍርሃት መንቀጥቀጥ እንደሚደርስባችሁ እናንተ ራሳችሁ ታውቃላችሁ። ወታደሮችም የፍጥኝ ወደኋላ አስረው ወደ ነገሥታት ለመውሰድ ለመውሰድ በተነሱ ጊዜ ብዙ ገንዘብ፣ ብዙ ሀብት ንብረት እንሰጣችሁና እንስጣችሁና ልቀቁን ባላችኋቸው ጊዜ እነሱም ከመኳንንቱ ከነገስታቱ ፊት ሳያቆሟችሁ አይተዋችሁም። ወታደሮችም ከነገስታቱ ከመኳንንቶቹ ፊት ወስደው ባቆሟችሁ ጊዜ፣ ያን ጊዜ አንድ የምታውቁት ሰው ባገኛችሁ ጊዜ በጣም ደስ ትሰኛላችሁ። የሚለምንላችሁና የሚማለደላችሁ ንጉሥ በሰላም ይለቃችሁ ዘንድ ዋስ ጠበቃ የሚሆናችሁ ባገኛችሁ ጊዜ፣ ያን ጊዜ ታላቅ ደስታ ይሆንላችኋል። ያም የምታውቁት ሰው ለነገስታቱና ለመኳንቱ ወዳጆቻቸው፣ ቀራቢያቸው፣ ባለሟላቸው ስለሆነ ከነገስታቱ ከመኳንቱ እግር ላይ ወድቆ አማልዶዋቸው፣ ለምኖላችሁ፣ አስታርቆ ዋስ ጠበቃ ሆኗችሁ ከሞት ከስራት እንድናለን ሳትሉ ከሞት አድናችኋለሁ። ከነገስታትም እጅ ባስለቀኳችሁ ጊዜ ያንን ሰው በጣም ታመሰግናታላችሁ። በጣምም ከፍ በጣምም ከፍ ታደርጉታላችሁ፣ ይታከብሩታላችሁ ብዙ ገንዘብ ሰጥታችኋቸው የነገስታትም ወታደሮች ስላለቀቀ ስላለቀቃችሁ አዝናችሁና ተክዛችሁ ሳለ ያ የምታውቁት ሰውክ በነገስታት በመኳንንት ፊት ዋስ ጠበቃ ሆኖ ስላዳናችሁ፣ በጣም ደስ ተሰኛላችሁ። በዚያን ጊዜ ፈጽማችሁ በጣም ታላቅ ደስተላ ደስታ ታደርጋላችሁ። ከደስታችሁም ብዛት ሰላም በሬ ላም በሬ መከት ሙክት አርዳችሁ ትደሰታላችሁ። እንደዚህም ሁሉ የጌታችን መልእክቶች ነፍሳችሁን ከስጋችሁ ለይተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት ቆምባቆሟት ጊዜ መጥምቀ መለኮት ቅዱስ ዮሐንስ ፈጥኖ ይመጣላችኋል ይመጣላችሁ ዘንድ እና በፈጣሪያችሁ ፊት ስለነፍሳችሁ አማላጅ ይሆንላችሁ ዘንድ፣ ይህንን ጊዜ አሁንም በምድር ላይ ሳላችሁ መታሰቢያውን እያደረጋችሁ ዝክሩን እያዘከራችሁ መጥምቁ ቅዱስ ዮሐንስ ዋስ ጠበቃ አድርጉት። እኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ የሰጠውን ጸጋ ክብር፣ ርስት እና ጉልት ሁሉ እድል ፈንታ አድርጎ ይሰጠን ዘንድ የዮሐንስ መታሰቢያ እናድርግ። የመጥምቀ መለኮት ቅዱስ ዮሐንስ ዝክር የሚያዘክር መታሰቢውን የሚያደርግ የገድሉን መጽሐፍ የሚያጽፍ የሚያጽፍ የሚያጸፍና የሚያጽፍ ሰው ሁሉ በልቡ መታሰቢያው በአፉ መነገሩ ከፍ ከፍ ይበልና የክብር ክብር ምስጋና የሚገባውን ጌታችን ኢየሱስ ክርስቶስ ከቸር አባቱ ከአብ ከማያዊ ከሚሆን ከመንፈስ ቅዱስ ጋር ስሙን በኢየሩሳሌም ሰማያዊት በብርሃን ምሰሶ ላይ በጽርቅ ቀለም እስከ ዘላለሙ ድረስ ይጽፍለታልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ በክበብ ትብሲት በግርማ መለኮት በሚመጣበት ጊዜ መንገዱን ጠራጊ በሆነው በመጥምቀ መለኮት ቅዱስ ዮሐንስ ጸሎት ጸሎት ልመና የብርሃን እናቱ በሆነች በድንጋላይ ሥጋ በድንጋላይ ነፍስ በጸናች በመቤታችን በቅድስት ድንግል ማርያም አማላጅነት ያን ጊዜ ሁላችንም በአንድነት በቀኙ አቁሞን ይማረን የአባቴ ወዳጆቼ፣ ዓለም ሳይፈጠር ያዘጋጀውላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ በማለት የደስታ ቃል ያሰማን ለዘላለሙ አሜን። የመጥመቀ መለኮት ቅዱስ ዮሐንስ ጸሎቱ በረከቱ የቃል ኪዳኑ ሀብት የአማላጅነቱ ልመና ከዚች ከቅዱስ ቤተ ክርስቲያን ውስጥ በተሰበሰብነው ነው ከትንሽቱ ከትንሹም ከትልቁም ጋር ሆነን ይሁን። ለዘላለሙ አሜን። ልመናው አማላጅነቱ ይደረግልን፣ በረከቱ ረድኤቱ ይደርብን፣ ጸሎቱ ይጠብቀን። መጥመቀ መለኮት ቅዱስ ዮሐንስ ያደረገው ታምሬ ነው። በዚህች ዕለት ሰኔ 30 ቀን የመጥምቁ ቅዱስ ዮሐንስ ለፈጣሪው ሕግ ቀናተኛ የሆነው የቅዱስ ኤልያስ ረድ የነቢዩ ኤልሳ አጽም ተገልጾ ታዬ። በዝችም ቀን ለሕገ እግዚአብሔር ቀናይ የሆነው